ሰላም ውድ ተከታታዮቼ ማሜ ሶዶ፣ ዛሬ ኮድሲ 02ት እድለኛ ጠን የጠፋውን የጠፋ ማሜ የምናረከው ኮድሲ 02ትን እያላችሁ የነበራችሁትን የኮድሲ 02 እድለኛ ከሐዋሳ ወደላይታ ሶዶ ከች ከቻሳ ነበር ያለው። ወደ ሀያ ምናምን ቀናቶችን አስቆጥሯል። አጋጣሚ አልተመቸውም። በስራ ኬዝ ወጣ ብሎ ነበረ። ቪዲዮም ልኮልኝ ነበረ። የላከን ቪዲዮ ብዙ ድምጽ አልተፖስተም ነበር። ዛሬ ደግሞ ወደ ላይታ ሶዶ ከችከቻ ሳነበረ ያለው ከሱ ኋላ ወደ ሶስተኛ ሞተር እየወጣ ነው ያለው ኮድ ሲ 03 ወጥቷል፣ ኮድ ሲ 04 ወጥቷል። ደሞ አንደኛው ዙር አሁን እያለቀ ነው ያለው ከረጅም ጊዜ በኋላ ወደ ላይታ ሶዶ ከችከቻ ሳነበረ ያለው በዛውም ታማኝነትም ምን ያህል እንደነበረ ያው ዛሬ ደሞ በተመቸው ቀን መጥቶ እየተረከበኝ ነው የሚገኘው ማለት ነው። በጉጉት ስትጠባበቁት የነበረችሁት ነው የኮድ ሲ 02 እድለኛ ልታዩት ነው ማለት ነው። ወንድማችን አለምን ላላሳያችሁ ነው አለምዬ እንኳን ደስ አለህ። አመሰግናለሁ። ማሚ ታማኝ ነጥብ ነገር ሙዚቃ ቆርጫ ያለው መታገሉ የመሰለው ነገር የለም። ሲታገል ምንም ታገኛለ እድል አንድ ቀን አለውና ተስፋ ያለ መቁረጥ አንደኛው በጣም አመሰግናለሁ። ያው ሁሉ ሰዓት ጠብቆኝ ሁሉ፣ በትግስቱም በሁሉም ነገር ያለፈው ነገር ይቅርታ ይጠይቃለሁ። ነገሩ በስራ በአንተ እንጀራ እኔ ይቅርታ እኔ እውነት ለመናገር በስራ ምክንያት ነው ወጣ ያልኩት። ስለዚህ ለዚህ ነው የቆየሁት። ስለዚህ አመሰግናለሁ። ታጋይ ከሚባሉ ቤተሰቦች ማል አንደኛው ዕቁብተኛዬ ነበረ። እጣ ቁጥርም 504 መሰለኝ። አዎ 504 ቁጥር ሲወጣ በጣም ደስ ብሎኝ ደውዬ ቶሎና ቶሎና፣ እንደውም ያኔ የጨንበላላ ዋዜማ አካባቢ ላይ አንድ ሶስት ቀን ሲቀረው በዛ ሰዓትም ያው አልመጣሁም፣ መንገድ ላይም ስለነበርኩ አመሰግናለሁ። ያው ተቀብዬ ያለ በዚህ ሰዓት አመሰግናለሁ። ይመች፣ ይመች፣ ይመች። የኮድ ሲ ዜሮ ሁለት እድለኛ የቆየበትንም ምክንያት በስራ ኬዝ ነው። በጣም ይቅርታ ጠይቃችኋለሁ። ማሚ አንተንም ከልብ ነው ማመሰግነው። ዛሬ ይኸው መጥቼ ንብረቴን እየተረከብኩ ነው ያለሁት እያለ ነው ያለሁ ከሐዋሳ ወደ ላይ ታስወዶ ነበረ የመጣልኝ ማለት ነው። ያው በስራ ኬዝ ነበረ የቆየው። የቆየበትንም ምክንያት ግልጽ አድርጎ ነግሮልናል ማለት ነው። እኛ ደግሞ ከኛ የሚጠበቀው ምንድነው? በታማኝነት ጠብቀን ማስረከብ ነው። በታማኝ ነት ጠብቀን ጊዜውን ጠብቀን ያው ወንድ ልጅ ነው። ስራ ላይ ያለ ሰው ደግሞ መች ሊመች ይችላል መች ላይ መች ይችላል አያውቅም። ሲመቸው ይሄው ዛሬ ደግሞ ከቺ ከቻሳም በኋላ ባለ ባለበት ቀን መጥቶ ይሄው 00 አፓች የኮድ ሲ የደወለለ ሰው ቆይ የለ የደወለልሶ ሰው የለም ወጣበት አንድ ሁለት ሰው ደወለልኛል። ከዚህ ውጪ ያው የደው ብዙ የደወለልህ ሰው የለም። ሁለት ሰው ግን ያው እኔ አመሰግናለሁ። ከምንም በላይ ከምንም ታማኝነት ነው እንታ እንጀራው ታማኝነትን ከምን መላይ ስለሆነ አብረን ቀጣይነን አይነን። ሁላችሁም የኢየሱስ ተካፋይ የሆናችሁ ሁሉ በትዕግስት መጠበቅና በትዕግስት መቁረጥ ተስፋ ያለ መቁረጥ ነው ዋናው ቁም ነገሩ ማለት ለከና ይመች ይመች ይመች በነገራችን ላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስቅለት በዓል በሰላም አደረሳችሁ ሳልል ነው እስካሁን ዛት የቆየሁት። በጣም ይቅርታ እንጠይቃለን። ዛሬ እለተ ዓርብ ነበር የመጣልኝ በስግደት ቀን ነበር የመጣው። እኔ ደግሞ በመሀል ወጥቼ ይኸው እያስተናገድኩኝ ነው ያለሁት አጋጣሚ እንኳን ያደረሳችሁ ሳንል ይህን ያህል ሰዓት በመለፈለፋችንና በማውራታችን ከልብ ይቅርታ እየጠየቀን በድጋሚ ለጌታችንና ለኢየሱስ ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ የኮድ ሲ 02 እድለኛ ከቀናታዎች በኋላ ከጊዜያታዎች በኋላ ወደ ራይታ ተወዶ መጥቶ ታማኝነት የኔ መመስግኖ ይቅርታም ጠይቋችሁ ያው ንብረቱን እየተረከበ ነው የሚገኘው። በአጠቃላይ ለመላው ኢትዮጵያን ተስተላልፈው መልእክት አለ። ከበዓሉም አንጻር ሁሉም ለመላ ክርስትና እምነት የባን እንኳን አደረሳችሁ። እና የኮድ ሲ ዜሮ ሁለት እድለኛ በጥያቄያችሁ መሰረት ያው እድለኛው መቶ ንብረቱን ተረክቧል ማለት ነው። ይመቻቹ፣ ይቅናቹ። ኮድ ቀርቶ ከዚህ በኋላ አንደኛ፣ ሁለተኛ ዙር እያልን ነው ያለ ነው። አንደኛው ዙር እየጨረስኩኝ ነው ያለው። ነገ ወይ ከነገ ወዲያ እናወጣለን። ትንሽ ቲኬት ነው የሚቀረኝ። እሱንም ፖስት የምናረግ ይሆናል ማለት ነው። እድለኛው ማን እንደሚሆን እሱንም አብረን እምናይ ሆናል ማለት ነው። አሁን ለኮድ C02 እድለኛ የዶክሜንት ርክብክብ ወይንም የጉዞ ስነ ስርዓት አደርጋለሁ ከዚህ በኋላ በሚቀጥለው ማለት ነው። ይመቻችሁ፣ ይቅናችሁ። መልካም በዓል ይሁንላችሁ። ወዳችሁ አለው። ማሜ ሶዶ